ዛሬ ላይ በፕላኔታችን በተለይም ባደጉት ሀገራትና በከተሞች አካባቢ እየተለመደ የመጣ አንድ ባህል አለ። እሱም ልጆችን በብዛት አለመውለድ የሚባል ለዘመናት ቀደምቶቻችን ልጅ አለመውለድን እንደ ድህነት ሲቆጥሩት የነበረ ባህል ነው። የዛሬን አያድርገውና በድሮ ጊዜ እንደው ምንም ባይኖሮትና ቢቸገሩ እንኳን ብዙ ልጅ ካሎት ብዙ ሲሳይ እንዳፈሩ ይታሰብ ነበር። በአሁኑ ጊዜ ግን ይህ አስተሳሰብ የኋላ ቀርነት ምልክት ሆኖ ልጆች በድላቸው ያድጋሉ፣ ልጅ አፈር ልሶ አፈር ፈጭቶም ያድጋል ብሎ ከማመንና በብዛት ከመውለድ ይልቅ ለልጆች የተሻለ ነገር ማመቻቸት በሚል መነሻነት የልጆች ብዛት መቀነስ የዘመኑ የኑሮ ዘይቤ ሆኗል። በርግጥም በዚህ የኑሮ ውድነቱ ፍሬን በጥሶ ሽቅብ ወደ ላይ የተምዘገዘገ ላለባት ሀገር ብዙ ልጆችን መውለድ ይህን ያህል ቢርቅ የሚገርም አይደለም። ታዲያ ይህንን ማንሳታችን ቀጥለን የእውነት እርሱ ብዙ ልጅ መውለድ ፈልገው በኢኮኖሚ እጥረት ምክንያት አልወለዱ እንደሆን የሚለውን ሐሳቡን ልንፈትነው ነው። እስኪ እራሱን በአንዲት ምናባዊ ሀገር ውስጥ እንዳሉ ያስቡና ልጆችን መውለድን የሆረር ፊልም ይመስል እንዲፈሩ ያደረጉት የኢኮኖሚ ችግር ተቀርፎሎት የዛች ምናባዊ ሀገር መንግስት እርስዎ ወገቤን ሳይሉ ይውለዱ ማሳደጊያውን ለኔ ይተዉት ቢሎት ምን ይላሉ? ባንዳፍ ብለው የተሰጡትን እድል ወደ ብዙ ልጆች ይቀይራሉ፣ ወይስ ይቅርብኝ ብለው የኋሌት ይሸሻሉ? የዚህ ጥያቄ መልሶ ለምን ብዙ ልጅ እንዳልወለዱ ይነግሮታል። ታዲያ ግን እች ሀገር ምናባዊ ሳትሆን የእውነት ምድር ላይ ያለች እንደሆነ ብንነግሮትስ? አዎ በጃፓን ሀገር የምትገኝ ናጊ የምትባል ከተማ ስትሆን እርሶ የመውለዶን ይጨነቁ እኔ የውጪውን ብላ ተከስታለች። በዛሬው ኤፒሶዳችን ታዲያ ወደ ሩቅ ምስራቋ ጃፓን በመብረር የወቅቱ የሀገሪቱ አንገብጋቢ ችግር፣ ማለትም እየጨመረ የመጣው የአዛውንቶች ቁጥርና እያሽቆለቆለ የመጣው የሕፃናትና የወጣቶች ቁጥርን የናጊ ከተማ አስተዳደር ልጅ ለሚወልዱ ጥንዶች ያዘጋጀው ዳጎስ ያለ ገንዘብንና ጥቅማ ጥቅሞችን ጨምሮ ጃፓኖች ይህንን ፈተና እንዴት እያስተናገዱት እንዳለ እንቃኛለን። ነገር ግን ወደዚች አስገራሚ ከተማ ከማምራታችን በፊት አንድ ጥያቄ ሊፈጠር ቦት እንደሚችል እናምናለን። እንደ ጃፓን ያሉ በኢኮኖሚ የላቁ፣ በሐሳብ የረቀቁ፣ በሰላም የተባረኩ ሀገራት ሁሌም አንድ ጥያቄ ከፊታቸው ይደቀናል። የልጅ ጥያቄ። ለምን ምንም እጥረት በሌለበት ሀገር ልጅ መውለድ የሰማይ ያክል ራቀ? ይህ ጥያቄ አእምሮ ላይ ከተከሰተ ትክክለኛ ቦታ ላይ ነዎት። በዚህ ቪዲዮ መልሱን ያገኛሉ። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓስን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ስለ ናጊ ለመረዳት ጉዞአችንን የኋሊት ዓመታትን ሳይሆን ትውልዶችን መሻገር ይጠበቅብናል። ይህንን ጉዞ ስናደርግ ታዲያ ዛሬ የሚያውቋቸውን የጃፓን ስልጣኔ ሕያውነት ማሳያ የሆኑት ቴክኖሎጂዎች፣ ሮቦቶች መኪናዎች ረጃዥም ሰማይ ጠቀስ ፎቆችን ከአእምሮ ማጥፋት ግድ ይለዋል። ለምን ካሉን ደግሞ የጃፓን ትናንት ዛሬዋ አይደለምና ነው። በ1950ዎቹ መለስ ብለን የጃፓንን መልክ ከተመለከትን ሁለተኛው የዓለም ጦርነት መገባደጃ ኢኮኖሚዋን ድባቅ መትቶ ከተሞቿን በመደምሰስ ህዝቦቿን ለትውልድ የሚተላለፍ ጠባሳ የዳረገባትን ሀገር እንመለከት ዘንድ ግድ ነው። ከዚህም በመነሳት ጃፓን ዞር ብላ ሁለተኛው የዓለም ጦርነትን ስታይ እንደኛ በትረካና ከሩቅ ሆኖ በበይ ተመልካችነት ሳይሆን በሁለቱ ከተሞቿ በአቶሚክ ቦምብ ምክንያት ትውልዷ ላይ አሻራውን ያስቀመጠውን ትውልድ ተሻጋሪ በሽታ እንደ ማህተም ታትሞባት ነው። ታዲያ በዚያ ጊዜም ኢኮኖሚዋ ደህይቶ ጎሬ ውስጥ ገብታ መውጫ ያጣች አይጥ ይመስል በእያንዳንዱ ከተማ የሰፈነው ችግር አልላቀቅ ብሎ ቢቸግራት አንድ መላ ዘየረች፣ ጠንካራ የሥራ ባህልን በሕዝቧ ውስጥ ማስረጽ። ይህ ነገርም እንዳሰበችው ሰምሮላት ሕዝቧም ጭራሽ የሥራ ሱሰኛ ሆኖ የዚህን ዓለም ሌላኛው ገጽ የሆነውን ቤተሰብ የሚባል ነገር ረስቶ ለሥራ ይመንን ጀመር። ነገሩ እንዲህ ነው። በ1970ዎቹ እና በ1980ዎቹ ጃፓን በኢኮኖሚዋ እጅግ የተተኮሰችበት ዓመቶቿ ነበሩ። ፋብሪካዎቿ አንድ ከሌሊት ተግተው የሚሰሩባት ሰዎቿ ሁሌም በህይወት ሩጫ ቢዚ የሆነባት ወሬው ሁሉ ስራ ስራ ስራና ስራ የሆነባት ጊዜ ነበር። በጊዜ ሂደትም ይህ ባህል እየዳበረ በመጣ ቁጥር ነገሮች በፊት ከነበሩበት ቀስ በቀስ መቀየርና አዲስ ባህል አዲስ አስተሳሰብ በቤተሰብ ዙሪያ ይፈጠር ጀመር። ሴቶች ሳያገቡ መቆየት፣ ወንዶች ያለማቋረጥ ለሰዓታት መስራትና ልጆችም ከጊዜ ወደ ጊዜ ቁጥራቸው እየቀነሰ በመምጣቱ እጅግ ውድ እየሆኑ ይመጡ ጀመር። አንድ ትውልድ ልጅ ከመውለዳችን በፊት ትንሽ እንጠብቅ ሲል፣ ቀጣዩ ደግሞ ቆይ አልተዘጋጀንም እስኪንዘጋጅ ሲል፣ ቀጥለው የሚመጣው ደግሞ ምናልባት ምንም ልጅ ባንወልድስ ሲል የመውለድ መጠን እየተመናመነ ከጊዜ ወደ ጊዜ የሀገሪቱ የወጣቶች ቁጥርም እየቀነሰ ሄዶ ጭራሽ 30 ከመቶ የሀገሪቷ ሕዝብ ከ65 ዓመት በላይ ሆኖላት አረፈው። ታዲያ ይህ ነገር ባንዴ የተፈጠረ ድንገቴ ሳይሆን ልክ በሀገራችን ያለ ቦልቶ ይፈስ የነበረን ወንዝ ከጊዜ ወደ ጊዜ በቀስታ ደርቆ ምንጭ ሆኖ እንደምናገኘው ሁሉ ጃፓንም ሳታውቀው ለረዥም ጊዜ ስር የሰደደ ችግሯ ሆኖ ተገለጠ። ጃፓንም ነገሩን ትገነዘበው የጀመረው ከረፈደ በኋላ መሆኑ ነገሩን ይበልጥ አባሰው። ከዚህ ሁሉ የባሰውና የከፋው ካላት 125 ሚሊዮን ከሚጠጋ የህዝብ ቁጥር ዕድሜያቸው ከ15 ዓመት በታች የሆኑት 11 ከመቶ የሚሆኑት ብቻ ናቸው። አካባቢው በጸጥታ ተሞልቷል። በትምህርት ቤቶች የተማሪ ቁጥር ቀንሷል። በየቦታው በከተሞች ውስጥ የህፃናት ድምፅ መስማት በእጅጉ ተናፍቋል። በመካከለኛው ጃፓን የምትገኘው ናጊ ስድስት ሺህ ሰው ብቻ የሚኖርባት ትንሽዬ ከተማ ናት። በጣም ትንሽ፣ በጸጥታ የተሞላችና ከመኖሯም እየተረሳች የመጣች ከተማ ነች። ከተማዋ ታዲያ የዚህ ችግር ገፈት ቀማሽ ልትሆን ግድ ሆኖባታል። የሀገሬው ነዋሪዎችም እንዲህ በማለት ይጠይቃሉ። ለሚቀጥሉት ዓመታት በዚች ከተማ ማን ሊኖር ነው? ማን ነውስ ያረጁትን አዛውንቶች የሚጦረው? ኧረ፣ እንደው ለመሆኑ የሚረከበን ባለመኖሩ በቃ፣ አሻራችን፣ ባህላችን፣ አባቶቻችን ያወረሱን ሀብት ሁሉ እንደው መና ሊቀር ነው? የሚሉት ጥያቄዎችን በአይምሯቸው ይመላለስ ከጀመረ ሰነባብቷል። በመጨረሻም የአካባቢው ነዋሪዎች ከመንግስታቸው ጋር ለአንድ ነገር ተሰበሰቡ። መሰብሰብ ብቻም ሳይሆን ድምፃቸውንም አሰሙ። ታዲያ ጭወታቸውም የመንገድ ይሰራልን አይደለም፣ ልክ እንደ ሌሎች ከተሞች ለህንፃዎች ግንባታም አይደለም፣ እረ ቱሪስት ቀንሷል የሚልም አይደለም። ነገር ግን ጭወታቸው ሕይወትን ትውልድን ስለ ማስቀጠል ነበር። ቀጥለውም የተጋረጠባቸውን አደጋ ታሳቢ በማድረግ አንድም የኢኮኖሚ ጫናውን ፈርተው አልወልድም ላሏቸው ልጆቻቸው ሲወልዱ ማበረታቻ መስጠት፣ እንዲሁም ለእናቶች ልጅ ሲያሳድጉ የሚያስፈልጋቸውን የሚደግፍ ገንዘብ ማበርከት የሚለው ሀሳብ በማህበረሰቡ ሰዎች ብሎም በአካባቢው አስተዳደር ተወሰነ። ታዲያ ይህንን ጫና በትንሹም ለማቃለል ሰዎች ልክ ሲወልዱ ከልደት ሰርቲፊኬት ጋር ጠርቀም ያለ ገንዘብ ብንሰጣቸውስ የሚልና በየጊዜውም እንዳይቸገሩ አንዳንድ ወርሃዊ ድጎማ ብናደርግላቸው የሚል ሀሳብ ነበር። በዚህም መሠረት ቤተሰቦች ለመጀመሪያ ልጃቸው አንድ ጊዜ የሚሰጥ 100 ሺ የጃፓን የን ወይም ደግሞ 880 የአሜሪካን ዶላር፣ ለሁለተኛው ልጃቸው 150 ሺ የጃፓን የን ወይም ደግሞ 1335 የአሜሪካን ዶላር እንዲሁም ለአምስተኛው ልጃቸው ደግሞ እስከ 400000 የጃፓን ዬን ወይም ደግሞ 3520 የአሜሪካን ዶላር ክፍያ ያገኛሉ። እንደኛ አይነት የወጣት ችግር የሌለባት በከፍተኛ ሁኔታ አምራች ኃይሏ የሀገሪቷን ከፍተኛ ፐርሰንት ለያዘባት ሀገር ይህ ሲባል እንዴት አይነት ነገር ነው ሊያስብል ቢችልም ለዚች ከተማ ግን ይህ ጉዳይ የማንነትና የትውልድ ጥያቄ ነው። ይህ ነገር ተወስኖ ወሬው በዓለም ሲዳረስ በየቦታው ያለ የዓለም ነዋሪ ፈገግ ማለቱ አይቀሬ ነበር። ምክንያቱም በዚህ ውርጃ እንደ ጀብድ እየተስፋፋበትና በቴክኖሎጂ ረቆ ብዙ ሕፃናት ይህችን ዓለም ሳያዩ ከዚህ ዓለም በሚሰናበቱበት ዓለም ልጅ እንዴት ጥያቄ ይሆናል በሚል ነበር። አንዳንድ ቤተሰቦች ጉዞአቸውን ወደ ናጊ ያደረጉ፣ አንዳንድ ህጻናትም ተወለዱ። መውለድ የህልም ያህል የራቃት የእቺ ከተማ ልጆች መወለድ ሲጀምሩ ልክ ብሔራዊ ቀኗ ይመስል ቀኑን በደማቅ አከበረች። ዛፎችን አዲስ ለተወለዱ ህጻናት ተተከሉ። ደወል ሲደወል፣ ዳንሱ እንደ ጉድ ሲደነስ፣ አካባቢው በባህላዊ ጭፈራ ሲደራ፣ ብቻ ምን አለፋውት ከተማይቱ አይታ በማታቀው ሁኔታ ደመቀች። ይህም ነገሩ በዚች ከተማ እኛ ከምናስበው በላይ በእጅጉ እንደጠለቀ ያሳያል። ታዲያ ልጅ መውለድ ብርቅ በሆነበት ሀገር በዚህ ልክ ደስታ መፈጠሩ ከብዙ የድርቅ ዘመናት በኋላ የተመለሰ ዝናብ ይመስል በዚች አካባቢ የገነነ ፈንተዚያ ቢሆን ምን ያስገርማል? በእውነቱ ይበልጥ የሚያስገርመው እንዲሁ በችላ ቢታለፍ እንደሆነ ነገሩን ለመረመረ ማስተዋሉ ቀላል ነው ብለን ለማንሳት እንደሞከር ነው። ናጊ ይህንን ክፍያ እንደምትከፍል በምትናገርበት ሰዓት ጃፓናውያን እርምጃዋን በደንብ አድንቀው ነበር፤ በዛው ልክም የሚቃወሟትም አልጠፉም ነበር። ነገር ግን ከጊዜ በኋላ በዚህ ትንሽ ከተማ ያልታሰበ ነገር ይፈጠር ጀመር። የተወሰኑ ወጣት ጥንዶች አድካሚውንና የኑሮ ውድነት ያሰከረውን የጃፓን ትልልቅ ከተሞች ህይወት ጥለው ወደዚች አነስተኛ ከተማ ለመፍለስ ራሳቸውን ያዘጋጁ ጀመር። ነገሩ ግን እንደ ጎርፍ የተደረገ ትልቅ ፍልሰት አልነበረም። ልክ ዝናብ ሲጀማምር እንዳለው የካፌ አይነት በመጠኑ የተደረገ እንቅስቃሴ ነበር እንጂ። ምናልባት ዝናቡ ይዘንብ ቢሆን ይህ የዚች ከተማ ዋና ጥያቄና በጉጉት የሚጠበቀው ክስተት ነው። እስኪ ግን በዚች ኢኮኖሚው እንደጉድ ወደ ላይ በሚተኮስባት ሀገር ለምን በዚህ ልክ ልጆችን መውለድ እየከበደ እንደመጣ ለመመልከት እንሞክር። የመጀመሪያው ምክንያት ህይወት በጃፓን እጅግ በጣም ከባድ መሆኑ ነው። እንደ ኢትዮጵያ ባሉ ሀገራት ምንም እንኳን ከቅርብ ጊዜ ወዲህ በከተሞች አካባቢ እየላላ ቢመጣም፣ በልጆች ውልደትና እድገት ውስጥ የቤተሰብ ድጋፍ፣ የጎረቤት አብሮነት ብሎም ማህበረሰባዊ ጥንካሬ የሚስተዋል ነገር ነው። ልጅ ከተወለደም ቤተሰብ፣ ሰፈሩ፣ ማህበረሰቡ አብሮ የማሳደግ ኃላፊነት አለው። ነገር ግን በጃፓን ህይወት በማህበረሰብ መደጋገፍ የሚመሯት ሳትሆን ሁለት በስራ ደክመው ለህይወት በሚታገሉ ጥንዶች የምትመራ ናት። ልጆችን ወላጆቻቸው ስራ ቦታ ሲሄዱ ያቆዩ ዘንዳ የተከፈቱ የህፃናት ማቆያዎች ከፍተኛ ገንዘብ በመጠየቃቸው የተነሳና እንደው እንኳን የማቆያውን ነገር እንዴትም ቢወጡት ቀጥሎ የሚመጣው የልጆች ትምህርት ቤት ውድነት፣ በዚህ በኩል በስራ መወጠር ውስጥ ለልጆች ጊዜ ካለመስጠት የተነሳ ለልጆች ያስጠኝ ክፍያ ከኑሮ መወደድ ጋር ተደማምሮ ለብዙ ጃፓናውያን ልጅ መውለድ ማለት ያለምንም ትጥቅ ዘሎ በማይችሉት ጦርነት ውስጥ እንደ መግባት ያለ አስፈሪ ነገር ነው። በሁለተኛ ደረጃ ደግሞ የስራ ባህላቸው የገደለው የቤተሰብ ጊዜ ነው። ሁልጊዜም ጃፓን ሲባል ቀድሞ ከአእምሯችን የሚከሰት አንድ ነገር አለ። እሱም ከፍተኛ የሆነ የስራ መንፈሳቸው። ይህ ለእንደኛ አይነቱ በድህነት ለሚማቅቅ ሀገር ምነኛ የሚያስቀና መሆኑ መቼስ ግልጽ ነው። ነገር ግን ምንም ያህል ይህ አስደናቂ ባህል ቢሆን እንኳን በአንዱ ባህል ግንባታ ውስጥ የአንዱ ባህል መፍረስ አለና ሁሌም ተጠንቅቀን ባህልን ካልገነባን ህይወት ሚዛንዋን ትስታለች። ጃፓንም ታዲያ ከዚህ ገፈት ትቀምስ ዘንድ ግድ ሆኖባታል። በገነባችው የስራ ባህሏ የሀገሯን ትላልቅ ፎቆችና ኢኮኖሚዋን በአለም ቀዳሚዎቹ መካከል ብታሰልፍም፣ ነገር ግን በዚህ በኩል የገነባችውን ኢኮኖሚና ፎቆችን የሚረከብ ትውልድ እያጣች መጥታለች። ወንዶች ከጠዋት እስከ ማታ ይሰራሉ፣ ያለ ረፍት ከህይወት ጋር ይገጥማሉ። ሴቶችም ከልጆችና ከስራቸው የመምረጥ ግዴታ አለባቸው። እነሱም መስራት ካልቻሉ ደግሞ ለልጆች የተሻለ ነገር መስጠት የማይታሰብ ነው። እንደው ነገሮች የተመቻቹ ቢሆኑ እንኳን እዚህ ስራ ህይወትን ከማስቀጠል አልፎ ሱስ የመሆን ደረጃ ላይ በመድረሱ ተረካቢ ትውልድ ከጊዜ ወደ ጊዜ እየተመናመነ መጥቷል። ሌላኛው ለዚህ እንደ ምክንያት የሚነሳው ደግሞ የሴቶች ኃላፊነት እየተቀየረ መምጣቱና ነገር ግን የማህበረሰቡ ያኗኗር ሁኔታ ከዛ ጋር አብሮ ተያይዞ አለመቀየሩ ነው። የጃፓን ሴቶች በእጅጉ የተማሩ፣ ህልመኛ፣ ከምንም በላይ ደግሞ ሙያ ተኮር ሆነው ያድጋሉ። ወንዶች ደግሞ ከመጀመሪያውም የተገነቡበት አስተሳሰብ በዚህ ላይ የተመሰረተ ነው። ከዚህም የተነሳ ሁለቱም በተመሳሳይ ኃላፊነት ሲከሰቱ በቀድሞ ጊዜ የሴቶች የነበረው ለልጆች ኃላፊነት ወስዶ በመንከባከብ ማሳደግ ክፍት የሥራ ቦታ ሆኖ ፈላጊ ያጣ ይመስል ቦታውን የሚሞላ ሰው ጠፋ። ይህም በትውልድ ቅብብሎች ውስጥ በምንም የማይተካ ሚና ያለው እናትነት ልጆችን ማሳደግ ላይ ያተኮረ ሳይሆን ከባል ጋር አንድ ላይ በመሆን አስፈላጊውን ነገር ለልጆች በማቅረብ ሲተካ ያመጣው ቀውስ እንደሆነ መመልከት እጅጉኑ ቀላለው። ከምንም በላይና እንደ ዋና የሚታየው ምክንያት ግን በጃፓን ውስጥ የተከሰተው የብቸኝነት መስፋፋት ነው። ከዚህ በፊት በአስራ ሰባተኛው የውብ ከተሞች ኤፒሶዳችን ውቢቷን አስመራን በቃኘንበት ጉብኝታችን አንድ ሀሳብ ማንሳታችን የሚዘነጋ አይደለም። አስመራን የመጓዝ እድል ካገኘን ቴክኖሎጂ ብዙ የሰጠን ነገር እንዳለ ሁሉ የነጠቀንም ነገር እንዳለ ማስተዋላችን እንደማይቀር ገልጸን ነበር። የዛን ቴክኖሎጂ የነጠቀንን ነገር ውጤቱን ሩቅ ሳንሄድ እዚው ጃፓን ላይ መመልከት እንችላለን። ሚሊዮኖች በብቸኝነት ይኖራሉ። ሚሊዮኖች ብቻቸውን ይሰራሉ። አንዳንዶችም ከሰው ርቀው ብቻቸውን ከመኖራቸው የተነሳ ከሳምንታት በኋላ ሞተው ይገኛሉ። አው ጃፓን ውስጥ ጓደኞቹ የሚይዙት ስልክና በየአካባቢው የተዘረጋው ፈጣን ኢንተርኔት ነው። ወደ ሥራ በባቡር ሲጓዙ ከጎኑ ያለው ጃፓናዊ መኖሩንም ሳያውቅ የሚደርስበት ቦታ ላይ ጥሎት መሄዱ የተለመደ የዕለት ተዕለት ክስተት ነው። ታዲያ በዚህ ነገሮች ሁሉ ሩጫ በሆነበት ሀገር እንዴት ተረጋግቶ ቤተሰብ መስርቶና በስሜት ተሳስሮ መኖር ይቻላል? ይህንን ለመጠየቅ ጥቂት ቀን የጃፓናውያንን ኑሮ መመልከት ከበቂ በላይ ማስረጃ ነው። ናጊ ይህንን የኢኮኖሚና የባህል ቀውስ በገንዘብ ድጎማ ለመፍታት የተቻላትን ሁሉ ብታደርግም ነገሩ ከዚህ የከፋ ከመሆን የተነሳ ሰዎችን ወደ ራስዋ አስባ ማምጣት በገንዘብ ድጎማ ብቻ የሚሰራ አይደለም። ይልቁንም ባሉት ሕጻናቶች ላይ ትውልድን የማስቀጠል ጠቀሜታ ላይ አበክሮ መስራት ከድጎማው በተጨማሪ ትኩረት የሚሻ ነገር ነው። በተጨማሪም በሀገር ደረጃ ነገሩን ለመፍታት ስራዎች ካልተጀመሩ የጃፓናውያን የትውልድ ርክክቦች አደጋ ላይ ነው። እስኪ እርሶስ ስለዚህ ጉዳይ ምን ይላሉ? መልሱን ኮሜንት ላይ ያስቀምጡልን። ውድ የማራኪ ቤተሰብ፣ የዛሬው የጃፓኗ ናጊ ከተማን የቃኘንበት ኤፒሶዳችን ይህንን ይመስል ነበር። ታዲያ ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆንን አትርሶ። በልዲ ባለ በሌላ የሀገራትና የከተሞች ቅኝት እስክንገናኝም ጃፓኖቹ እንደሚሉት